ኦላላ አሁን ነው ጋይስ የሩታ ጨጓራ ብጥቅጥቅ ብሎ የሚወድቀው አሁን ነው። አይ ፍቅር የኔ ጠንበለል እንዴ ስራ ማረብሽ ባፍሽ። ይህን አይቶ አለመናደድ እና ጨጓራ በሽተኛ አለመሆን በጣም ከባድ ነው። ለማንኛውም በጎቹ ሰሞኑን እንግዲህ መልካም የመቃጠል ይሁንላችሁ። ያው ፍቅርና አብርሽ ተመልሰው ሊመጡ ነው። አብርሽ እንግዲህ ከአሁን በፊት እንደምታውቁት ለፍቅር ቃል ገብቶላታል። ሁለት መቶ ሺህ ስትገቢ እኔንም አከብርልሽ ትልቅ ሰርፕራይዝ አለሽ ብሏታል። ስለዚህ እቅዱ እየቆየ ነበረ። ሶፋ ደግሞ ህጻን ህጻን እያጫወተው ነው። ና ያው ወደ ቡታጅራ ሄደዋል ማለት ነው። አይ ፏድ እንደው ፏድ ና ሩታ ግን አንድ አይነት ጸባይ ነው ያላቸው ሁሌ ቦርሳ ይዞ መሮጥ ግን አይሰለቻችሁም? ለማንኛውም መልካም መንገድ ይሁንላችሁ። ፍቅር የኔ አቃጣይ፣ ዝም ብለሽ አሁን ሰሞኑን ማቃጠል አለብሽ። ና ብሎክ ያደረግኳችሁ ነበራችሁ፣ በጎቹ ማለት ነው። ከብሎክ ላውጣቸው? እንዴት ትንሽ ይቃጠሉ? አውጫቸው ካላችሁኝ፣ አወጣቸዋለሁ። ምክንያቱም ቤቴን እያቆሸሹብኝ ነው። ቪዲዮ በሰራ ቁጥር እየመጡ ስድብ እየጻፉብኝ ስለሆነ በጎችዬን እንግዲህ ከብሎክ አውጫቸው ካላችሁ እናንተ ባለ ነው የኔ ቤት ሰዎች፣ አወጣቸዋለሁ። ካለበለዚያ ግን ተዋቸው፣ ትንሽ እንዲቃጠሉ ብዬ ነበር። ና እንግዲህ ፍቅርና አብርሽ ደግሞ አብሮ ሲመጡ አይድሌ ልታለቅሱብኝ ነው እና

ያው ፍቅርዬ አብረሽን የምታገበው ምናምን እንዳይመስላችሁ፣ አታገበውም። ለስራ ስራ ነው የምትፈልገው። ሁለት መቶ ሺህ መግባት አለባት፣ እንደ አብራት ትስራ። እውነቴን ነው፣ አብራ መስራት አለባት። እና አዲስ እቅድና ፕላን ጀምረዋል ፍቅርና አብረሽ። አይ ምርጥ እኮ ናችሁ፣ አንበሳ ናችሁ። እውነቴን ነው የምላችሁ። እና እንግዲህ ሩታ፣ የነፂ ሲገርምሽ፣ ፍቅር ተመልሳ ልትመጣ ነው። ምን ትያለሽ? በነገራችን ላይ አብረሽና ሩታ ሰሞኑን የእውነት ነው የተጣሉት፣ ምክንያቱም የእውነት እንደተጣሉ የሚያስታውቅበት ምክንያት ሩታ ጠፍታለች። ከጎኗ ማንም ሰው የለም። ለስራ ቢሆን ኑሮ ብዙ አጃቢዎች ኑሯት ነበረ። ስለዚህ እውነት ነው የተጣሉት። አብርሽ ደግሞ ሩታን ዞር ብዬ ላያትም ብሏል። መቻ የህት ዱሮስ ጥላት እንዲ እንዲጎዳና ላይ ና እንግዲህ ሩታ ኢትዮ ካልሰራች ያው የቤት ክራይም ሊቸግራት ይችላል። ጋይስ የምሬን ነው እና ከዚህ በኋላ በስም አለም እጠራት ደመቁ ደመቀ አበጋዝ ምናምን ባል ነገር የለም እ እንታረቅ የሩታ እንትኖች አትስ ደቡ ና ነው ካሳደባቸው፣ ግን ይበስብኛል። እናንተ ስታናድዱኝ የሩታን መሳደብ ጀምራለሁ። ስለዚህ ታውኝ ብያለሁ። ምክንያቱም ሩታሁን ብሶት ና ትርብስ ማ እዚህ ብሶት ዋላኔ ደግሞ ብጨምርባት እኛ ብንጨምርባት ምን ይመስላችኋል? ሴት እስከሆንኩ ድረስ ያው ሩታን ሩቲ ነው ምላት። ከዚ ሩቲን ጠንበለል አይዞሽ አይዞሽ። ፍቅር ደግሞ በጣም ነው ያማረባት። የኔ ቆንጆ አይዞሽ አይዞሽ። እንግዲህ እርግዝ ነው ነው ፊዚካልሽ ይለዋወጣል ምናምን ምናምን አይዞሽ፣ በቃ አይዞሽ ነው የምልሽ። ሌላ ሄለን ሄሎ ሻይን የጠንበልን ምን ሆኖ ነው ሰሞኑን የጠፋቸው? ወይኔ ጉዴ፣ ሁለት ቀን ቪዲዮ አልሰራችም። በጣም ያሳዝናል። ምን ነው እንግዲህ ከቢኒ ሂት ጋር መኖር ጀምረው ነበር። እኔ ግን አብሮ መኖራቸው አልተዋጣልኝም፣ አላማራኝም። እውነቴ ነው። ሴት ከሴት አይስማማም፣ በቃ አይመቻችም። እና ማነሽ ሄሉሻ ማለት ነው ከቢኒ ሂት ጋር ይመችሻል። ግን ሄለን ፈልግ አይመስለኝም እህቱ ብቻዋን ስለሆነች መሆን እፈልጋለሁ ስላለቻት፣ ያው ደግሞ እሱ አብሬሽ ሊሆን እያለቻት ይልኝ አትላትም እንጂ ሄለን ብቻዋን መሆን ነው የምትፈልገው አብዛኛውን ጊዜ ጥሩ አይደለም። መራራቅ ነው የሚሻላችሁ። ሄሉሻ ሻ ማለት ነው። ብቻ ጠፍታለች። ምን ሆናት እንደሆነ አላቅም። ዛሬ ትመጣለች ብዬ ተስፋ አድርጋለሁ። እንደ በፊቱ ፎቶ ፖስት ማረግ የኔሽ በላይኔ ጠንብልል ማለት ትታለች። በጣም ያሳዝናል። እኔ ደግሞ ሲታረቁ እንደ በፊቱ ይመጣሉ ብዬ አስቤ ነበር። ብቻ ከዚህም በኋላ ይመጣሉ የሚል ተስፋ አለኝ እንዴት ናቸው የኔ ማሮች የኔ ወዶች የኔ ፍቅሮች የኔ ጣፋጭ የኔ ከረሜላዎች ኦ ማይ ጋድ ስማችሁ በዛ በዝቶባችኋል እንግዲህ ሰሞኑን አዲስ ትኩሳት ይፈጠራል ፍቅር እየጠፍተሽ ነበር ስለመጣች በጣም ደስ ብሎኛል እኔ እኮ በጣም ግራ የሚያጋባኝ ነገር በነገራችን ላይ ወሬ ከማውራት በፊት ሰብስክራይብ ብታደረጉኝ በጣም ደስ ይለኛል ላይክም ብትገጪኝ ጥሩ ነው ካልተመቸዋችሁ ግን አለማድረግ ትችላላችሁ ከተመቸዋችሁ ብቻ ነው ሳውራ አንዳንዴ ይቸኩላል የምቸኩለው ደግሞ የወሬ ጥማት አዙሮ ሊደፋኝ ነው አው ይደፋኝ ነው። እናላችሁ እናላችሁ ጋይስ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ አይ ፍቅር እንዴ! ትናንትማ ውበቱን ነው የደፋበት። ወዴት ነው? ዝን ጥብራ ነው፣ ቡታጅራ ሄደችው። በነገራችን ላይ የአብረሽ አባት ብቻ ሆነው አዲስ አበባ አይመጣ አብረሽ ቡታጅራ ነውና በአብሮሽ መኪና የምትመለሽ ነው። አብረሽ ነው የወሰደች ፍቅርዬ ማለት ነው። የእኔ ጠንበለል የእኔ ቆይ አንዳንድ ሴቶች እንግዲህ ፍቅር ለማይናዘር አሉ። ኧረ እባክሽ የድሮ ሀብት ንብረቷ መሰለኝ አብረሳት እኮ ነው። ለሩታ ፍቅር ውርስ ነው የሰጠቻት ውሰጂው ብላ ፈቅዳ ነው ያወረሰቻት አብርሽን ማለት ነው። እና ሩታ ደግሞ የወረሰችው ሀብት ከእሷ ጋር ልቀምጣል አልመቸው አለ እንዲ ፍቅር እኮ አውርሰች ለሩታ ጥሩ አድጋ ላዚችልሽም ሀብት ንብረትሽን እና እንግዲህ አብረሽ ሩታን ዞር ብያ ላያትም ብሏል። ማለያት ማለኮ በይ ዙር ሃያት ድሮስ እና ይሄ ልጅ ትዳር ፈርቷል ጋይስ አሁን ሩታና አብርሽ የእውነት ነው የተጣሉ የምር እንደ በፊት ውሸት ምናምን አይደለም እና ስራ ነው ምናምን ምትሉ አይ ስራ አይመስለኝም ስራ ቢሆን በሩታም ቻና ሊፖሰት ነበር ማንም ሰው አሁን በዙሪያው የለም ሩታ የቤተሰብ ምክር እየሰማች ነው በነገራችን ላይ ነገር ግን ሩታ ቤተሰብ ምክር መስማት የነበረብሽ አሁን ሳይሆን በፊት ነበር በፊት በፊት በፊት ገና ስትመከር መጀመሪያ ከማርገዝሽ በፊት አሁን ካረገዝሽ በኋላ የቤት ምክር መስራት ተፈላጊ አይደለም፣ ምክንያቱም ልጅሽ ያላባት ማድረግ ያለበትም ጥሩም ሆነ መጥፎም ሆነ ችለሽ ልጅሽን ባሳደጋለብሽና። ፍቅርን ታዲያ አብራ እንድትመጣ ብዙዎቻችሁ አትፈልጉ። እኔ ደግሞ ፈልጋለሁ። ለምን መሰላችሁ? ዩቲዩባን ማንቀሳቀስ አለባት እንዴ መስራት አለባት፣ ትልቅ ቦታ መድረስ አለባት፣ የራሷ ቴሌቪዥን ሾው ትከፍታለች። ይሄ ደሞ ካብርሽ ጋር ካልሆነ አይሆንም። ባለፈው ቻናል አቀዝቅ ዞሱ ነው እንደዚህ ያስነሳላ። ስለዚህ ትስራ፣ የኛ አቃጣይ ማለት ነው። በጎቹን እያቃጠለች ትስራ በቃ ፍቅር ትሰራለች እና አብርሽ የምታገባው መስሏችሁ ነው። አታገባውም። እንዲ፣ ተተዋለች አልፈልግም ብላ ከተወችው ቆየች ቆየች። እኮ እሱ ይፈልግ ይሆናል፣ እሷ ግን አትፈልግም። ፏድ ደግሞ ለትዳር አይሆናትም። እኔ ሲሆኑ አብሮ ደስ አይለኝም ሲጀመር። እንዲ ስታያቸው በጣም ያምራሉ፣ ቢሆኑ በጣም ደስ ይለኛል። ግን ደግሞ መሆን የማይችሉበት ትልቅ ምክንያት ስላለ ዞሮ ዞሮ መለያየታቸው ስለማይቀር እህትና ወንድም ሆኖ ቢቀጥሉ ደስ ይለኛል። ነገር ግን ከዚህ ባለፈ ደግሞ ፏድ

ምንድንነው? እንደ ህፃን አንዴ ያፈርሳል፣ አንዴ ይሰራል። ህፃን ህፃን የሚያጫወቱ ምን ሆነ ነው? ፈጣሪ ሆይ፣ አንድ ህፃን ልጅ መጫወቻው ሲወሰድበት ያለቅሳል። መጫወቻ ማታለያ፣ ትንሽ ማታለያ ሰጡት ይስቃል። ፏድ፣ እንደዛ ነው እየሆነብን ያለው እና ፏድ፣ ደግሞ በትዳርም በሆነ በፍቅር ስትኖር ትዕግስተኛ መሆን አለብን። ዝም ብሎ የሆነ ነገር ስታገኝ ተነስተ መሄድ የለብን። ሩታም እንዲሁ የሆነ ነገር ስታይ ነጺ መጣች፣ ቦርሳዋን ይዛ መሄድ። ፍቅር መጣች፣ ቦርሳዋን ይዛ መሄድ። ደግሞ ማናት ባለፈው መጣ፣ ቦርሳዋን ይዛ ላጥላጥላጥ። እንደዚህም ባል ነገር የለም። ለምን ፏድ ሩታ አብረ አብረው አይሆኑም። ጋይስ አብረው ይሁኑ ቢጣመሉ ፀባያቸው ይስማማል። ሁለቱም ቦርሳ ይዘው ላጥ ነው የሚሉት። ሲጣሉ ሁለቱም ቤቱን ለቀው ይጠፋሉ። በቃ እ ምንድነው ቦርሳ እያዛችሁ የምትወጡትና፣ ለማንኛውም አብርሽና ፍቅር ሰሞኑን አዲስ ነገር ይኖራል ብዬ አስባለሁ። እንግዲህ በቦቺ እንዳትንጫጩ እንዳትንጫጩ ይስሩበት። በቃ አልፈልግም ብለዋለች አይደል ሩታ ደግሞ አብረሽ ደግሞ ለትዳር አይሆንም ሲጀመር ማለት ነው። ለሩታም ለፍቅርም አይሆንም። ይሄ ሴት አተራማሽ ወንድ እንደዚ አይነት ወንድ ጥሩ አይደለም። ሲቀጥል ደግሞ እንዲህ ሶሻል ሚዲያ ላይ የሚታወቅ ባል የፍቅር እየባል ማን እንደሆ ታውቃላችሁ? አብረሽም አይደለም ፍዋድም አይደለም። የፍቅር እየባል ሶሻል ሚዲያ ያልወጣ በቃ የተከበረ ስነ ስርዓት ያለው ልክ እንደ ጽጉሻ እኔ ምላችሁ ጸጌ ግን የእውነት ባል ነው። እንዲያመጣችሁ ነው። ምንድን ነው ጋርድ ያለው ዶክተር አብይን አገባት እያለ እንደ ጽጉሻ የተከበረ ባል ነው የምታገባው፣ ፍቅር እውነት ነው። እንደዚህ የሚጋጋጥ የሚላላጥ ሶሻል ሚዲያ ላይ ያለ ባል አይረባም። ሲጀመርም ሲጀመር ሶሻል ሚዲያ ላይ ያለ ሰው እንዳታገቡ እንዳታገቡ፣ አቃጥሎ ነው የሚደፋችሁ። እውነት ነው የምላችሁና፣ ግን ፍቅር ግድ ነው ግድ ነው። አብርሽ ቃል ገብቶላታል ሁለት መቶ ሺህ ስታከበር እኔ ያለው ከጎኗ ብሏል። ስለዚህ ይመጣሉ ፍቅር እና አብርሽ። እውነቴን ነው። በውስጥ እያወሩ ነው የሚሆን እየተመካከሩበት ነው የሚሆን አሁንም ሩታን ወደ ቤት እንድትመለስ ብሎም ሊሆን ይችላል። ዞሮ ዞሮም ስሩ ስሩ። ፍቅር ሂጅበት፣ ዝም ብለሽ ሂጅበት። ፏድ ደግሞ እንደ ህፃን ህፃን አያርግህ። የድሮ ሀብቷ ንብረቷ እኮ ነው። አንተ ምን ሆነ ነው ጣይ አትበል እ የድሮ ፎቶ ትውስታ ላይ ኖር ነው እንዴ? እንደ ቪዲዮ ስናየሁን። ፏድ አሁን ሁን። ይሄ የሚያስቆጣ ነገር ነው። የአብርሽ ፎቶ ለምንኖረ እንዴ ና የበፊት ፎቶ እኮ ነው፣ በቃ ያለፈ ነገር ነው። አሁን ላይ አዲስ ቢሆን እሺ፣ ግን ባለፈ ነገር እንዴት ምክንያት ነው እንደሚፈልገው እና ዩትዩብዋን ተስራ ሁለት መቶ ሺህ መግባት አለባት። ፍቅርና አብርሽ ወደፊት ወደፊት ሂዱበት በቃ በሉት ማለት ነው። ቆስ ቁሱት በቃ መፈመስ አለባቸው። ፍቅርዬ ከሴቶቹ አንደኛ ቲቨር መሆን አለባት በቃ። አብርሽም እንደዛው ይሁን ይሁን ክብሩን ጥሎ ቢሆን አንደኛ ይሁን፣ ምንም ችግር የለውም እና ፍቅር አብርሽን አታገባውም። ምንም ስጋት አይግባችሁ። ደመቁ አትጨና ኦ ሞሲ ጥራይ ሩታ ነው የምል ብዬ ነበረ። ሩታ አትጨናነቂ፣ በቃ ፍቅር አብርሽን አትፈልገውም። በቃ ስለማትፈልገው ነው ስተው ሄደች። ፍቅር አብርሽን የምትፈልገው ለስራ ነው፣ በቃ ለስራ ስንት የሚፈልጋት ቆንጆ ቆንጆ ወንዳለ መሰለሽ

ደስ የሚለኝ እህትና ወንድም ነው። ፍቅረኛ ሲሆን ነው ደስ አይለኝም፣ በቃ ምን ለይታቸው ላይ ቀር። አሁን መሆን የለባቸውም የማይመስል ነገር ነው በቃ ትልቅ ልዩነት እያለ ብ አንዳንዶች ስኬታ መሆን ሊሆን ይችላል፣ ግን አብዛኛው ጊዜ ከባድ ነው፣ ልዩነት ያለበት ትዳር ፍቅር ምናምን